ብንት አሊ ዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ሸር በማድረግ ይቀላቀሉ። ሀላይን ወሳሀላን ወብሓባፊኩም አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የብንት አሊ ቻናል ተከታታዮች እንደምናላችሁ ሰላም ናችሁ ወይ? በያላችሁበት ያለ ሰላም አይለያችሁ። በሀገርም በውጭም ያላችሁ የኢትዮጵያውያን ሙሉ ሰላማችሁ በዝቲ በልልኝ ሀባይቢ ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ የጉዞ ቪዲዮ ነው። ኤርፖርት አካባቢ የነበረ ነው። ኤርፖርት ላይ ነው ያቀረጽኩት ማለት ነው ሀባይቢ። ከሞላ ጎደል እንግዲህ ጉዞ ይሄን ይመስላል ብዬ ላሳያችሁ ፈልጌ ነው ማለት ነው ሀባይቢ። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ያድርጉ፣ ኮሜንትም ይጻፉ። በኮሜንት ከች ከች እንላለን ማለት ነው ሀባይቢ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው ማመሰግኑ። ወደ ቪዲዮ ጉዞ እንግዲህ ይሄን ይመስላል። ወደት ነው ጉዞ፣ እንዴት ነው የሚለውን ደግሞ እነግራችኋለሁ ማለት ነው። እንግዲህ አውሮፕላን ላይ ስትሆኑ ምድር ላይ ለመውረድ ማለት መሬት ላይ ለመድረስ በጣም ነው የምትቸኩሉት እንደ እኔ ማለት ነው። እና ይሄ ያው እንግዲህ ትንሽ ቀረብ ብሎ አለ። ተራራዎቹ እንደዚህ ምንድን ነው ስሙ ይታያሉ ማለት ነው። ያው ለሊወርድ አካባቢ የነበረ ስለሆነ ነው ትንሽ ቀረብ እያለ ወደ ታች ቀረብ ቀረብ እያለ ይሄዳሉ ማለት ነው። እና ይህን ይመስላል ይሄድኩበት ማለት ነው። ላይክ ላይክ አድርጉት ማለት ነው። ሀባይቤ አላህ ሀገራችንን ሰላም ያደርግልን። ቤተሰቦቻችንን ሰላም ያደርግልን። ሁላችንም በሀገራችን ላይ ሆነን ስራችን የምንሰራ በሰላም ያደርገን ማለት ነው። አባይቤ ያው ሰው ሀገር ላይ ሲሆን ደግሞ ትንሽ ሁሉም ነገር ከበድላል። አላህ ስብሐነ ወተዓላ ሰላሙን ያምጣልን ማለት ነው። ከምንም በላይ ደግሞ የሀገር ሰላም ግዴታ ነው ማለት ነው። ሰላም ያደርግልን። እና ጉዞ ይሄን ይመስላል። ተከታተሉ ማለት ነው። ግን ማለት ነው እኔ ከመስኮት አካባቢ ነው ብዙ ጊዜ የምቀመጠው ማለት ነው። በጣም ብዙ ጊዜ እና በጣም ነው የሚያቀራብ ለማለት በጣም ነው የሚያዞረኛል ሁሉ ሺ ሊዶ እንደዛ ወደ ወንበሩ እንትን የምለው ማለ ዝውር እያለብኝ ነው ማለት ነው። እዚህ እንትን ክንፉ ላይ ነኝ ማለት ነው። ሁልጊዜ ብዙ ክንፉ ላይ ነው የሚደርሰኝ የ

አሻባቢ ይሄ ደግሞ ማለት ነው። ልክ በራራው ሊጀምር ሲል ሲያያሽ ጎበኩብ የነበረው የነበረ ነው ማለት ነው። ወደ ላይ ከፍ ለማለት ማለት ይህ እንትን መስሎ የሚታያቸው ቤት ቤቶች ምናምን ናቸው ማለት። ትንሽ ወደ ላይ እየራቀን ከፍ ከፍ እያለን ስንሄድ እንትን እያለ መጣ ማለት ቤቱ ምናምን እያነሰ ይመጣል። ፎቆቹ ምናምን ራሱ በጣም እያነሱ ይመጣሉ ማለት ነው እና ይህንን ይመስላችኋል። እኛ አባይ ቤት ያው በሳይለንት ልጆች ጫጫታ ምናምን ስላለ አብዛኛውን በሳይለንት ነው ያደረኩት ማለት ነው። ድምፁ ትንሽ ያስቸግራል እና ማለት ነው። አባይ ቤት ላይክ አድርጉ ማለት ነው። ሁላችሁም ሰብሰብ ሰብሰብ አድርጉ ለክለክ ለክር ኮሜንት ኮሜንት ኮሜንት አድርጉላቸዋል እያላችሁ በሰላማችሁ ብዝት በዝዝት ይበሉልኝ። እንደ ቀደሙ ሀገራችንንም ሰላም ያድርግልን ብላለሁ፣ ማለት ነው። በድጋሚ ሰላማችሁ በዚህ ትውልድ ዝግ ይበል። ሀባይቢ ላይክ አድርጉ ማለት ነው። መልካምን ሁሉ ተመኝቻለሁኝ። ሰላማችን ይብዛ፣ ሰላማችን ይብዛ ይብዛልን ማለት ነው።